ከሰሞኑም በሀገራችን ኢትዮጵያ የተከሰተው የማልበርግ በሽታን አስመልክቶም በርካታ ስጋቶችና በርካታ ጉዳዮች ተሰምተዋል። በተለይ በሀገራችን ኢትዮጵያ ጂንካ ከተማ የተከሰተው የማልበርግ በሽታም በርካቶችን አስደንግጧል። የጂንካ ነዋሪዎች ድረስ ህይወታቸውን የቀጠፈው የማልበርግ በሽታ ከዚህ ቀደም በጀርመን የተከሰተው ማልበርግ በሽታም ከጀርመን ከተማዋ ማልበርግ ስሙን እንዳገኘ ይነገርለታል። ለመሆኑ በአገራችን ኢትዮጵያ ሰሞኑን በርካታ ሰዎች እያገገሙ ነው፣ ከህክምናው ነጻ እየሆኑ ነው። ነገር ግን ኢትዮጵያም የፊታችን ሰኞ የማልበርግ በሽታ የሙከራ ክትባት መስጠት ልትጀምር ነው። ኢትዮጵያ ይህንን ክትባት ከየት አገኘችው? እንዴትስ ልትሰጥ አስባለች? ሀገራችን የዚህን በሽታ ክትባት በምን መልኩ ለመሞከር አስባለች? አሜሪካ ወደ ሲዳማ ክልል የሚደረግ ጉዞን መከልከሏ ይታወቃል። ከእነዚህ ጋር ተያይዞ የማልበርግ በሽታ ስርጭትን፣ ሌሎች ጉዳዮችንም እንመለከታለን። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን መረጃዎች ወደ እናንተ ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ወደ ጉዳዩ ያለፍን ኢትዮጵያ ከመጪው ሰኞ ጀምሮ የማልበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው ተብሏል። ይህ የዕለቱ ዋነኛ ጉዳይና አጀንዳችን ነበረ። በበርካታ ሶሻል ሚዲያዎች ተሰራጭቷል፣ በሚገባ ጉዳዩ ተዘዋውሯል። ለመሆኑ ኢትዮጵያ የምትሰጠው ክትባት ከየት ተገኘ? ኢትዮጵያ ይህንን ክትባት ለመስጠት ያገኘችው ድጋፍ ከማን ነው? የአሜሪካ ሳቢን የክትባት ኢንስቲትዩት ከ640 በላይ የሙከራም ወይም ደግሞ በሙከራ ላይ የሚገኝ ሲኤርዲሰሪ የማልበርግ ክትባት ሲኤዲስሪ ማልበርግ ቫኪን ወደ ኢትዮጵያ እንደላከ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና የልማት ሚኒስትር ነው። ይህ የላቀ ምርምርና ልማት ባለሥልጣን ቢኤ አርዲኤ ነው። ኢትዮጵያ ከመጪው ሰኞ ጀምሮ የማልበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጥ የጤና ሚኒስትር አስታውቋል። በተለይ በጂንካ ከተማ በደቡብ ኢትዮጵያ የተከሰተው የማልበርግ በሽታ በርካታ የሕክምና ባለሙያዎችን እንዲሁም በርካታ የአካባቢው ነዋሪዎች እንደቀጠፈና በርካቶችንም ስጋት እንደፈጠረባቸው የሰማናቸው መረጃዎች አመላካች ናቸው። ከሰሞኑ ግን በርካቶች ከሕክምናው አገግመው ወደ ቤታቸው የተመለሱ ይገኛሉ። ይህም ደግሞ ለበርካቶች የምስራች ነው። አሜሪካ የዚህን ክትባት ድጋፍ ማድረጓ ደግሞ አዲስ በሽታውን ለመከላከል የሚያስችል ድጋፍ ነው ተብሎለታል። በተለይ 2500 የማልበርግ ቫይረስ የሙከራ ክትባት ከአሜሪካ መንግሥት ድጋፍ መገኘቱን መስሪያ ቤቱ ከትላንት በስተ ሐሙስ አስታውቆ ነበረ። ክትባቱ ከአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ ሁለት ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት መስሪያ ቤታቸው ያሰራጨው መግለጫ ይጠቁማል ክትባቶችን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ አሜሪካ አምባሳደር አርቪን ማሲንጋም የማልበርግ በሽታን ለመቆጣጠር የሚደረግ ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለ ተናግረዋል አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማልበርግ ቫይረስን ለመቆጣጠር ጠቃሚ የመመሪያ እርምጃ ነው ብለዋል ይህ የመጀመሪያ እርምጃ የተባለለት የአሜሪካ ኤምባሲም ወይም ደግሞ የአሜሪካ መንግስት ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘው ሲኤ ዲሰሪ የማልበርግ ክትባት ማልበርግ ቫኪን ወደ ኢትዮጵያ እንደላከ አስታውቋል የማልበርግ ቫይረስ በደቡብ ኢትዮጵያ መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት ገልጿል። ጥያቄው የዩናይትድ ስቴትስ መንግስት እንዳጸደቀው ተቋሙ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና የልማት ባለሥልጣን ባዮሜዲካል አድቫንስድ ሪሰርች ኤንድ ዴቨሎፕመንት አውቶሪቲ ነው። ሳቢን የክትባት ኢንስቲትዩት እና ጤና ሚኒስቴር የክትባቱን ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎችን በሁለት ቡድኖች ለማከናወን ከስምምነት መድረሳቸው መግለጫ ይጠቁማል። በስምምነቱ መሠረት በመጀመሪያም ቡድኑ ክትባቱ የሚሰጥባቸው በ21 ቀናት ውስጥ በቫይረሱ ከተያዘ ሰው ጋር ቀጥተኛ ንክኪ ለነበራቸው ከፍተኛ ተጋላጭ ለሆኑ የጤና ባለሙያዎች ሰራተኞችና ግለሰቦች ይሆናል። ሌሎች የጤና ባለሙያዎች የማልበርግ ቫይረስን ለመቆጣጠር በሚደረገው ጥረት የሚሳተፉ ሰራተኞችና ግለሰቦች በሁለተኛው ቡድን ይካተታሉ። ሲኤዲሰሪ የማልበርግ ቫይረስ ክትባት በሩዋንዳ፣ በዩናይትድ ስቴትስ፣ በዩጋንዳ፣ በኬንያ በተለያየ ደረጃዎች በሙከራ ላይ እንደሚገኝ ነው። ትላንትና አርብ 124 የላብራቶሪ ምርመራዎች ተደርገው ቫይረስ የተያዘ ሰው እንዳልተገኘ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ዕለታዊ መግለጫ አስታውቋል። ይህ የማልበርግ ቫይረስ በኢትዮጵያ መገኘቱ ከተረጋገጠ ወዲህ እስከ ትላንትና ኅዳር 26 2018 1235 የላብራቶሪ ምርመራዎች የተደረጉ ሲሆን አስራ ሦስት ሰዎች ቫይረሱ ተገኝቶባቸዋል። ቫይረሱ ተገኝቶባቸው ስምንት ሰዎች ህይወታቸውን ሲያጡ አራቱ አገግመዋል። በተለይ በደቡብ ኢትዮጵያ በጂንካ ከተማ ተከስቶ በርካቶችን ያስደነገጠውና በመላ ኢትዮጵያውያን ዘንድ ጉዳዩ መነጋገሪያ የነበረው የማልበርግ ቫይረስ ያን ያህል አስጊ እንዳልነበረና በርካታ አካባቢዎች ዘንድ ደግሞ በቫይረሱ የተያዙ ሰዎች ይኖራሉ የሚል ስጋት እንደነበረ እንዲሁም በርካታ አካባቢዎች የተለያየ እንቅስቃሴዎች እንደነበሩ በቅርቡ ሲዳማ ክልል ላይ ወይም ደግሞ ሐዋሳ ላይ በማልበርግ ቫይረስ የተያዘ ሰው መገኘቱ ጥርጣሬና ስጋት መፍጠሩ ይታወቃል። በተለይ ደግሞ በርካታ ኢትዮጵያን የኮቪድን ያህል ትኩረት አለመስጠታቸው፣ ለበሽታው እውቅና አለመስጠታቸው ከፍተኛ ስጋት ነበረ። ነገር ግን በሽታው አሁን ባለው ሁኔታ በርካታ ሰዎች እያገገሙ ከበሽታው ድነው ወደ ቤተሰብ ወደ ቤተሰቦቻቸው የተቀላቀሉ ስለመሆኑ እየተነገረ ይገኛል። በሽታው አደገኛ ነው። በተለይ ደግሞ በአፍሪካ ከሰሃራ በታች ባለች ሀገር እንደ ኢትዮጵያ ባሉ ሀገራት የጤና ሚኒስትሮቻቸውና የሕክምና ባለሙያዎቻቸው የደሞዝ የበርካታ ጉዳዮች ጥያቄ ባለበት ሀገር ላይ ይህንን በቀላሉ መከላከል ይቻላል ተብሎ አይጠበቅም ነበረ። ነገር ግን በኢትዮጵያ ውስጥ ያሉ በርካታ ተቋማት ርብርብ አድርገው እንዲሁም ደግሞ የሕክምና ባለሙያዎች ሕይወታቸውን ሰውተው ይህንን በሽታ በሚገባው ሁኔታ ለመቋቋም የሚያስችል አቅም ገንብተዋል። የአሜሪካ የክትባት ሙከራው ድጋፍም እየተደረገ ይገኛል። የማልበርግ ቫይረስ በሽታ እንግዲህ እንደተፈራው በተለይ ደግሞ የኮቪድን ያህል ሎክዳውን ሳይደረግ እንቅስቃሴ ሳይገደብ በቀላሉ እንዲህ ለመቋጨት መቻሉ ትልቅ ስኬትም ጭምር ነው። በቅርቡ ዶክተር ቴዎድሮስ አዳኖም ጭምር ስለዚህ ጉዳይ አድንቀዋል። የጤና ሚኒስትር የሰራቸው ስራዎች አፋጣኝ እርምጃዎች ተወድሰዋልና። ትክክለኛ ስራ ነው ማለት ይቻላል። አበቃን።